ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕኒስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ገለጹ። በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ እስራት እየተፈጸመ ነው ሲል ሁማን ራይትስ ፈርስት አስታወቀ። የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲል የገንዘብ ሚኒስትሩ ተናገሩ። የውጭ ዜጎች በኢትዮጵያ የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ጸደቀ። በአማራ ክልል ሰሜን ወሎ ዞን እሁድ ሰኔ 22 2017 ዓ.ም በተፈጸመ ተደጋጋሚ የሞርታር ጥቃት ህጻናትን ጨምሮ አራት ሰዎች ተገደሉ። በቅርቡ ህወሓትና ሻዕቢያ ጥምረት እየፈጠሩ መሆኑ እየተገለጸ ነው። ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞ ህዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ አባል ወይዘሮ ኬርያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጸዋል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዴሞክራሲ ጥምረት ትግራይ ፓርቲ መስራች የሆኑት ፕሮፌሰር ክንዳያ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት አላማው ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነቱ አላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪም በትግርኛ ጽምዶ ወይም ጥምረት ለሀቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑን መመልከት ተችሏል። ይህንን ጥምረት በሚመለከት ሀሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ይህንን ህዝቡ ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳን ቢሆን ዱላው ህዝቡ ላይ እንዳያርፍ መስራት አለብን ብለዋል። አሁን ላይ በግልጽም ይሁን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያ ይህንን ማስቆምና መቁረጥ ያለበት የትግራይ ሊቃና የፌዴራል መንግስት ነው፣ በማለት ሀሳባቸውን ሰጥተዋል። ሌላኛው ሀሳባቸውን የተናገሩት የህወሓት አባልና ከፍተኛ አመራር ፕሮፌሰር ክንደያ ገብረ ህይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ሲሉ ሀሳባቸውን ሰንዝረዋል። በአዲስ አበባ የትግራይ ተወላጆች ላይ ያነጣጠረ የዘፈቀደ እስራት እየተፈጸመ ነው ሲል ሂዩማን ራይትስ ፈርስት አስታወቀ። ሂዩማን ራይት ፈርስት የተሰኘው የሀገር ውስጥ መብት ተሟጋች ድርጅት በአዲስ አበባ የሚገኙ የትግራይ ተወላጅ የሆኑ ወጣቶች በከተማዋ ባለሥልጣናት ኢላማ ተደርገዋል፣ ያለምንም መደበኛ ክስና ፍርድ ሂደት በማንነታቸው ምክንያት የዘፈቀደ እስራት እየተፈጸመባቸው ነው ሲል ክስ አቅርቧል። በተመሳሳይም በትግራይ ክልል የሚንቀሳቀሰው ሳልሳዊ ወያኔ ትግራይ ትላንትና ሰኔ 23/2017 ዓ.ም. በወጣው መግለጫ ነዋሪነታቸው በአዲስ አበባ የሆኑ ትግራይ ተወላጆች በጸጥታ ኃይሎች በዘፈቀደ እየታፈሱና በሕገ ወጥ መንገድ እየተሰሩ እንደሚገኙ ሪፖርት እንደደረሰው አስታውቋል። ለእስር ተዳርገዋል በኋላ ላይ መፈታታቸውን እንደተዘገበ አንድ በከተማ ነዋሪ የሆኑት የትግራይ ተወላጅ ለምን እንደታሰርን ስንጠይቅ ምንም አይነት ማብራሪያ አልሰጡንም ብለዋል። ከበላይ አካል የመጣ ትእዛዝ ነው የሚል ምላሽ ነው የሰጡን። ክስ አልተመሰረተብንም፣ ፍርድ ቤትም አልቀረብንም ብለዋል። ሳልሳዊ ወያኔ ትግራይ እንዲሁም ሂዩማን ራይትስ ፈርስት ዜጎቻቸው ስማቸው ወይም ብሔራቸውን መሰረት በማድረግ ለእስር መዳረጋቸው ሀገር አቀፍና ዓለም አቀፍ ህግጋትን የሚጻረርና መጣስ ነው ሲል በመኮነን ያለ ፍርድ ሂደት ለእስር የተዳረጉ ያለምንም ቅድመ ሁኔታ እንዲፈቱ ሲሉ በተናጠል በወጡት መግለጫ ጠይቀዋል። የመንግስት ገቢን በከፍተኛ ደረጃ ማሳደግ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ ተናገሩ። የፌዴራል መንግስት የሚሰበሰበው ገቢ በሚቀጥለው አመት በከፍተኛ ደረጃ ለማሳደግ ማቀዱ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስቴር አቶ አህመድ ሺዴ ተናግረዋል። በኢትዮጵያ ያለውን የልማት ፍላጎት ከአሁን በኋላ ማሳካት የሚቻለው ገቢን በከፍተኛ ደረጃ ማሳደግ እንደሆነ የገለጹት ሚኒስቴሩ፣ አዲስ የልማት ጥያቄ ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቶለታል ብለዋል። የገንዘብ ሚኒስቴሩ ይህንን ያሉት ማክሰኞ ሰኔ 24 2017 ዓ ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ነው። የመደበኛ ስብሰባ ዋነኛ ትኩረት ያደረገው የፌዴራል መንግስት ለ2018 ባዘጋጀው በጀት ዝርዝር ጉዳዮች ላይ ነበር። የፌዴራል መንግስት በዚህ ወር መጀመሪያ ላይ ለፓርላማ ያቀረበው የበጀት መጠን 1.93 ትሪሊየን ብር ሲሆን ከሀገር ውስጥ ምንጮች ለመሰብሰብ ያቀደው የገንዘብ መጠን 1.23 ትሪሊየን ብር ነው። በቀጣይ በጀት ዓመት ከታክስ ይገኛል ተብሎ የሚጠበቀው ገቢ 1.1 ትሪሊየን ብር፣ በዚህ አመት ከነበረው በ200 ቢሊዮን ብር ገደማ ጭማሪ አለው። የ2018 በጀትን አስመልክቶ በዛሬው የፓርላማ ውይይት ላይ ማብራሪያ ያቀረቡት የገንዘብ ሚኒስቴሩ አቶ አህመድ የፌዴራል መንግስት የሀገር ውስጥ ገቢን በከፍተኛ ደረጃ የማሳደግ ዓላማ እንዳለው ገልጸዋል። መንግስት በአገልግሎት ታሪፍ ማሻሻያ የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ የማድረግ እቅድ እንዳለው ጠቁመዋል። የውጭ ዜጎች በኢትዮጵያ የመሬትና የንብረት ባለቤት እንዲሆኑ የሚፈቅደው አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት በዛሬው እለት ባካሄደው መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ባለቤት መሆን የሚችሉበት አዋጅን አጽድቋል። የሚኒስቴሮች ምክር ቤት ሚያዝያ 23 2017 ዓ.ም ባካሄደው መደበኛ ስብሰባው የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆኑ የሚያስችላቸው የአዋጅ ረቂቅ ለህዝብ ተወካዮች ምክር ቤት መምራቱ ይታወሳል። ይህንን ተከትሎ ምክር ቤቱ በዛሬው ዕለት ባካሄደው መደበኛ ስብሰባ ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ስያሜ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆንበት አዋጅ ወደሚል ተቀይሮ እንዲጸድቅ በአራት ድምፀ ታቅቦ በአብላጫ ድምፅ ውሳኔ ያስተላልፏል። አዋጁ በኢትዮጵያ የውጭ ምንዛሬ ግኝትን ለማሳደግ፣ የሪል ስቴት ዘርፉን ለማነቃቃት፣ የውጭ ቀጥታ ኢንቨስትመንትን ለመሳብ፣ ዲፕሎማሲን ለማጠናከር እና ሌሎችም ጥቅሞች እንዳሉት ተመላክቷል። ኢትዮጵያ ይህ አዋጅ ከመዘጋቱ በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራር ስትከተል ቆይታለች። ይህ አዋጅ መጽደቁ በኢትዮጵያ የሚታየውን የመኖሪያ ቤት ፍላጎትና አቅርቦትን ሚዛን ለማስጠበቅ ጠቀሜታ እንደሚኖረው የተገለጸ ሲሆን፣ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑ ተመላክቷል። በአማራ ክልል ሰሜን ወሎ ዞን እሁድ ሰኔ 22 2017 ዓ.ም. ምህረት በተፈጸመ ተደጋጋሚ የሞርታር ጥቃት ታዳጊዎችን ጨምሮ አራት ሰዎች ሲገደሉ ሰባት ሰዎች ላይ ደግሞ መቁሰላቸውን የዓይን እማኞችና የአካባቢው አስተዳደር ለቢቢሲ ተናገሩ። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሙጃ ከጧቱ 2 ሰዓት ከአርባ አካባቢ ሲሆን የአካባቢው አስተዳደር ጥቃቱን የፈጸሙት በአካባቢው የሚንቀሳቀሱ የፋኖ ኃይሎች ናቸው ብሏል። ጥቃቱ በመንግስት የተጠራ ህዝባዊ ሰልፍን መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን ሶስት ነዋሪዎችና ና የአካባቢው ባለስልጣናት ለቢቢሲ ተናግረዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው አምስት የሞርታር ጥይት መወርወሩን ገልጸው ጥቃቱ ሰልፉን ለማስተጓጎል ኢላማ ያደረገ ነው ብለዋል። ጥቃቱ ሲፈጸም ከከተማዋ ጫፍ ሰልፉ ወደሚጠናቀቅበት ኳስ ሜዳ እንደመራ እንደነበር የተናገሩት አንድ ነዋሪ ይህንን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናግረዋል። ጥቃቱ በተፈጸመበት ጊዜ ሁሉም ሰው በስጋት እየተሯሯጠ ነበር፣ ወደ ሐኪም ቤት የሚሄዳለ ቤተሰቡን የሚፈልጋለ ግርግር ነው የነበረው ሲሉ ከጥቃቱ በኋላ የነበረውን ሁኔታ አመላክተዋል። ሁለቱ የሞርታር ቅንቡላዎች የግለሰብ ቤቶች ላይ ሁለቱ ደግሞ ሰልፍ ይካሄድበታል ተብሎ የታመኑና ህዝባዊ ኩነቶች በሚካሄዱበት ስፍራዎች እንዲሁም አንዱ ከከተማው ወጣ ባለ ገጠራማ ስፍራ ማረፋቸውን አስተዳዳሪ ገልጸዋል። አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ለለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።